ጤና ይስጥልን እንደምንላችኋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ቀን 7 ሰዓት የስፖርት ዘገባዎች አለፍን። ሰላም አድርጉ ነኝ። አራተኛው ቱር ብሔር ብሔረሰቦች የብስክሌት ውድድር ዛሬ በጅግጅጋ ከተማ በሴቶች የ60 ኪሎ ሜትር የዝር ውድድር ተካሂዶበታል። መስፍን ኢንዱስትሪያል ኢንጂነሪንግ በክለብ ቀዳሚነቱን አስጠብቆ ቀጥሏል። በሰዓት 33.47 ኪሎ ሜትር በጋለቡበት ውድድር የመስፍን ኢንዱስትሪያል ኢንጂነሪንግ ብስክሌተኞች ጸግራ ገብር ና ሚዛን ገብረ እግዚአብሔር አንደኛ ና ሶስተኛ ሆነው ሲያጠናቅቁ ሰላም አመሀ ከትራንስ ኢትዮጵያ ሁለተኛ ሆናለች። በውድድሩ መስፍን ኢንጂነሪንግ፣ ትራንስ ኢትዮጵያ ና መሶቦ ሲሚንቶ ከትግራይ፣ ጥረት አምባሰል ከአማራ በሴቶች ተወዳዳሪ ክለቦች ናቸው። 24 ሴት ብስክሌተኞች በውድድሩ ተመጣጣኝ ፉክክር አሳይተዋል። የጅግጅጋ ከተማ ነዋሪም የኢትዮጵያ ሶማሌ ብስክሌተኞችን ለማፍራት ያነሳሳል በማለት መደሰታቸውን ገልጿል። በወንዶች 13 ክለቦች የመቶ ኪሎ ሜትር የዙር ውድድር የተሳተፉ ሲሆን የጅግጅጋ ከተማ ብስክሌተኞች ተካፋይ ሆነዋል። መረጃውን ያደረሰን ባልደረባችን ደረሰ ያለው ከጅግጅጋ ነው። የእግር ኳስ ብሔራዊ ቡድናችን ውጤታማ እንዲሆን ታዳጊዎች ላይ መስራት አማራጭ የሌለው መፍትሄ መሆኑን የቀድሞ የኢትዮጵያ እግር ኳስ ብሔራዊ ቡድን አሰልጣኝ ኢንስትራክተር ሰውነት ቢሻው ተናገሩ። የብሔራዊ ቡድኑ በየጊዜው መበታተን ለውጤት መጥፋቱ መንስኤ ነው ብለዋል። ሙልጌታ ክፍሌ ዝርዝር አለው። በአፍሪካ ዋንጫ መድረክ እንዲሳተፍ ማድረግ የቻሉ ስኬታማ አሰልጣኝ ናቸው። ለ2014 የብራዚል ዓለም ዋንጫ ለማለፍም የኢትዮጵያ ብሔራዊ ቡድን በአሰልጣኝነት ይዘው ካላባር ላይ በናይጄሪያ ብሔራዊ ቡድን እስከተሸነፉበት ድረስ ጠንካራ ግስጋሴን አድርጓል። ኢንስትራክተር ሰውነት ቢሻው በአሁኑ ሰዓት ታዳጊዎች ላይ ትኩረት በማድረግ የነገው ብሔራዊ ቡድን ተጫዋችን ለማፍራትም እየሰሩ ይገኛሉ። የኢትዮጵያ ብሔራዊ ቡድንም ውጤታማ እንዲሆን ከተፈለገ ታዳጊዎች ላይ መስራት አማራጭ የሌለው መፍትሄ ነው ይላሉ። በጣም በጣም ቀላሉ ነገር የሰለጠነን ሰው ማሰልጠን ነው፣ መስራት ነው። ዝም ብለህ ምንድን ነው፣ ባረጀ በሬ ማረስ አይቻልም። ወጣቶች በስፋትና በጥራት መመረት፣ መፈጠር መቻል አለባቸው። ያለዛ በምንም የምንፈልገው የኢትዮጵያ ብሔራዊ ቡድን ውጤታማ ይሆናል ብሎ ማሰብ ዘበት ነው። የኢትዮጵያ እግር ኳስ ብሔራዊ ቡድን የማጣሪያ ጨዋታዎችና ውድሮች ሲኖሩ የሚሰባሰብ ሳይኖር ሲቀር ደግሞ የሚበተንበት አሰራር በራሱ ለውጤት መጥፋቱ መንሴ ነው ብለዋል ኢንስትራክተር ሰውነት ቢሻው። ውጤት የምታመጣው እኮ አንደኛ በስልጠና ነው። ስልጠና ውጤታማ ሊሆን የሚችለው ብዙ ጊዜ ወጣቶች አብረው ሲቆሙ ነው፣ አብረው ሲገኙ ነው። አብሮ ብዙ ጊዜ መቆየት አብሮ ጊዜ መሰልጠን መግባባትን ይፈጥራል። በትነህ ከዛ በኋላ ለድረስ ለድረስ የምታገናኘው ወጣት ምንም አይነት ውጤት ሊያመጣል አይችልም፣ አይተዋወቅም። ከኦሮሚያና ደቡብ ክልሎች እንዲሁም ከአዲስ አበባ ከተማ መስተዳደር ለተውጣጡ የሰውነት ማጎልመሻ አስተማሪዎች የአሰልጣኝነትና የሙያ ማሻሻያ ስልጠና በአዳማ እየተሰጠ ነው። የአሰልጣኞች ስልጠናው ትምህርት ቤቶችን የተተኪ ስፖርተኞች መገኛ ለማድረግ እንደሚያግዝም ተገልጿል። ስመኝ ይርዳው በወጣቶችና ስፖርት ሚኒስቴር የታዳጊ ወጣቶች ስልጠና ፕሮግራም 13200 የኤሊት ስፖርተኞች በ17 የስፖርት አይነቶች ስልጠና ይወስዳሉ። በሁሉም የእድሜ ክልሎች በስልጠና ፕሮግራሙ የተካተቱት ስልጣኞች ቁጥር 50ሺ መድረሱንም ሚኒስቴሩ ይገልጻል። የስልጠና ቁሳቁሶችና ብቁ አሰልጣኞች ያልተሟሉላቸው የስልጠና ማዕከላት፣ የአሰልጣኝነት ብቃት የሌላቸው አሰልጣኞች ይመደባሉ። ይህም ታዳጊዎቹ በአካልና ክህሎት እንዳይጎለብቱ ያደርጋቸዋል። የወጣቶችና ስፖርት ሚኒስቴር የአሰልጣኞችን የሙያ ብቃት ለማሳደግ የማሻሻያ ስልጠናዎችን በየጊዜው ይሰጣል። በኦሮሚያ ደቡብና አዲስ አበባ ትምህርት ቤቶች በአካል ብቃትና የሰውነት ማጎልመሻ አስተማሪነት ለሚሰሩ ባለሙያዎች የአስር ቀን ስልጠና በአዳማ ትናንት ተጀምሯል። ስልጠናዎች በማንዋል የታገዙ አለመሆናቸው፣ የስልጠና መሳሪያዎች አቅርቦት ችግርና በትምህርት ቤቶች በቂ የልምምድ ቦታዎች አለመኖራቸው የታዳጊ ወጣቶች ስልጠና ፕሮግራሙ ችግሮች መሆናቸው ተገልጿል። በአሰልጣኞች የሙያ ማሻሻያ ስልጠናው ስለ አበረታች ንጥረ ነገር የግንዛቤ ማስጨበጫ ትምህርትም ይሰጣል ተብሏል።

ወደ ውጭ ዜናዎች አለፍን። በሴቶች አፍሪካ ዋንጫ ካሜሩንና ናይጄሪያ ለፍጻሜ ያለፉ። ናይጄሪያ ደቡብ አፍሪካን አንድ ለዜሮ በመርታት ነው ለፍጻሜ የደረሰችው። አፓራኖዚ የናይጄሪያን ጎል አስገኝታለች። ዘጠኝ ጊዜ ዋንጫውን በማንሳት ቀዳሚ ታሪክ በሴቶች አፍሪካ ዋንጫ ያላት ናይጄሪያ ካዘጋጇ ካሜሩን ለፍጻሜ ትጫወታለች። ሶስት ጊዜ ለፍጻሜ ደርሳ አንድም ጊዜ ዋንጫ ማንሳት ያልቻለችው ካሜሩን ጋናን አንድ ለዜሮ ረታ ለፍጻሜ ማለፍ ቻለችው። የሴቶች አፍሪካ ዋንጫ የፍጻሜ ጨዋታ ከሶስት ቀናት በኋላ በ በአህመዶ አሂጆ ስቴዲየም ካሜሩን ያውንዴ ላይ ይካሄዳል። ለዓለምና ለብራዚል እግር ኳስ አስከፊ ከተባለው የአውሮፕላን አደጋ በኋላ በርካታ አስተያየቶች እየተሰጡ ይገኛሉ። የተጋጣሚው አትሌቲኮ ናሲዮናል ተጫዋቾች ዋንጫው ለቻፒኮኔሲ ተጫዋቾች ይሰጥ ብለዋል። የአደጋው ምክንያት ለማጣራት ሶስት እንግሊዛውያን ሙያተኞች ወደ ኮሎምቢያ ተጉዟል። ማንደፍሮ ታደሰ ዝርዝር አለው። የበራ ቁጥሩ 2933 ንብረትነቱ የላሚያ ኮርፖሬሽን የሆነው ቻርተር አውሮፕላን መነሻውን ብራዚል ሳኦፖሎ ሲሆን መድረሻው ደግሞ ኮሎምቢያ ሜድሊን ከተማ ነች። 77 መንገዶችን አሳፍሯል። ታዲያ ከነዚህ ተሳፋሪዎች መካከል የብራዚሉ ቻፕኮኒስ ክለብ ቡድን አባላት ይገኙበታል። የ2016 የኮፓ ሎዳ አሜሪካና የፍጻሜ ጨዋታ ከኮሎምቢያው አትሌቲኮ ናሲዮናልን ለማካሄድ ነበር። የቻፕኮኒስ ክለብ ስራ አስኪያጅ ካዶ ካውጅ በክለቡ ፌስቡክ ላይ ከበረራው በፊት ወደ ሜድሊን የምናደርገው ጉዞ ለክለቡ እጅግ አስፈላጊ ቀን በማለት ጽፏል። ሁሉም ነገር እንደታሰበው ሊሆን አልቻለም። ለዓለም እግር ኳስ በተለይ ደግሞ ለብራዚል አስከፊው የእግር ኳስ ጥቁር ቀን ተብሏል። 21 ጋዜጠኞችን ጨምሮ ወደ ሜድሊን የተጓዘ አውሮፕላን ለማረፍ በተቃረበበት ወቅት አየር ላይ የሬዲዮ ግንኙነቱ ተቋርጧል። አብራዲዮም ቢሆን የኤሌክትሪክ ግንኙነት መቋረጡን ተናገረ። አውሮፕላኑ ተራራማ አካባቢ መውደቁም ተሰማ። መጀመሪያ 81 ተሳፋሪዎች እንደነበሩ ቢነገርም በኋላ እንደተረጋገጠው አራቱ አብረዋ ለመጓዛቸው ታውቋል። ከአደጋው ስድስት ሰዎች በተአምር መትረፋቸውም ተነግሯል። ተከላካዩ አላንድ ሩሼል አከርካሪው ተጎድቷል። ሌላው ተከላካይ ሂሊያው ዜምፐር የራስ ቅሉና ደረቱ ላይ ጉዳት አጋጥሞታል። ተጠባባቂው ግብ ጠባቂ ጃክሰን ፎልማን ጉዳቱ አልተገለጸም። ዋናው ግብ ጠባቂ ማርኮስ ፓዳና በሕይወት ቢተርፍም ሆስፒታል ከደረሰ በኋላ ሕይወቱ አልፏል። ከአደጋው ጋር በተያያዘ ሶስት እንግሊዛውያን መርማሪዎች ምክንያቱን ለማጣራት ወደ ኮሎምቢያ ተጉዘዋል። የብራዚል ፕሬዚዳንት ሚሼል ቴመር የሶስት ቀናት ብሔራዊ የሐዘን ቀን አውጀዋል። ሪያል ማድሪድና ባርሴሎናን ጨምሮ በርካታ የአውሮፓ ክለቦችም ሐዘናቸውን በ ጸሎት ገልጸዋል። ማርሴሎም ለብቻው አልቅሷል። የብራዚል እግር ኳስ አመራር ደጋፊዎችና ከቡድኑ ጋር ያልተጓዙ ተጫዋቾች የቡድኑ አባላትን በስታዲዮም በመገኘት የህልና ጸሎት አድርሰዋል። አርጀንቲናው አጥቂ አሌሳንድሮ ማርቲንዮ ባለፈው ሚያዝያ ወር ነበር ቻፕኮኒስ የፈረመው ነገር ግን በጉልበቱ ላይ ባጋጠመው ጉዳት ከቡድኑ ጋር አልተጓዘም። ሁሉም ነገር በትክክል ለማሰብ ከብዶኛል ከአይምሮ በላይ ነው ብሏል። የብራዚል እግር ኳስ ፌዴሬሽን ዋና ጸሐፊ ከስፖርት ሚኒስትሩ ሊዮናርዶ ፒቻያኒና በኮሎምቢያ የብራዚል አምባሳደር ጋር ግንኙነት አድርገናል። ጉዳት ያጋጠማቸው የሚፈለገው ነገር ሁሉ ይደረግላቸዋል ብለዋል። የአትሌቲኮ ናሲዮናል ተጫዋቾች ጂልቤርቶ ጋርሺያና ሚግዌል ኤንጅል ዋንጫው ለቻፕኮኒሶች እንዲሰጥልን እንጠይቃለን ብለዋል። አሰልጣኝ ሮናልዶ ረይቡዳ ክለቡ ላይ የገጠመው አደጋ ለእግር ኳሱ አስከፊ ቢሆንም ቡድኑን በሚፈለገው ነገር ሁሉ እንደግፋለን ብለዋል። ስነሳ መልእክት ደረሰኝ። አንዱ ጓደኛ የአውሮፕላን ውስጥ ነበር። ሐዘኔን መግለጽ እፈልጋለሁ። ለብራዚልም ሆነ ለዓለም እግር ኳስ አስቸጋሪ ቀን ነው ብሎታል የብራዚል የቀድሞ ብሔራዊ ቡድን ተከላካይ ዳንቴ ተናግሯል። የስፖርት ዜናዎች ተጠናቀቁ። ሰላም